ይህ በቃ በቃ እዚህ ጋር ተሸጉር ይችል ምን እዚህ አይገዛም። እሷ ሴት ስለሆነች እሷ ምን ስለሆነች ታዲያ ሴት ኮን ጋላት ዋይ ነው። ጉልበት እኮ ነው የሚጠይቀው። ጉልበት መሸከማ አትችልም። ሴት ናት። ማወቅን ነው የሚጠይቀው።

ግን ነው በቃ የወንድ ልጅ ሆነ ቢሆን የምትወዱለት ነገር አለ። በቃ እኔ አፉን ከፍቶ እንዳለ ነገራችን ላይ በቃ ወንድነቱ ይጠፋብኛል። አፉን ሲከፍት ወንድ ልጅ ወንዱ ይጠፋብኛል። አፍ ሲከፋፈት ኢትዮጵያ ውስጥ ወንድነት ጠፍቷል። ለዚህ እኮ ነው አራት ኪሎ ከገቡ በኋላ ሌላ ልጅ እስከሚፈጠር ድረስ ሰላሳ ዓመት ይቀጠቅጣል። አንዱ ይሄዳል። አንዱ አርባ ዓመት ይቀጠቅጣል። አንዱ ሀያ ዓመት ይቀጠቅጣል። ይ ለምን እንደሆነ ታውቃላችሁ? ኢትዮጵያኖች ወሸላ ነው እንጂ ቆለጥ ያለው ጠፍቷል። ትልቅ ገ ልብ ያለው ጠፍቷል። በደንብ አንኳ ጀግና ነው የሚል ጠፍቷል። ስ የኛ ወንዶች እንደዚህ ናቸው። እዚህ ልንገራችሁ፣ እዚህ ላይ የምታያቸው ወንዶች ወይ እነዚህ ሶሻል ሚዲያ ነው ነው እታች ያለው እንደዛ ነው። ዘሴ የሚሸት ናቸው። አንድ ናቸው። አንድ ናቸው። ሴቱ ወንድ ሆኗል። ልቆርስ

ጌም ስጫወት ቂጠህን ቆልፈህ ቂጠሽን ቆልፈሽ እንደምትወጪ የታወቀ ነው። ጌም እንኳን ብቻውን ቁጭ ብለሽ ጣጣጠረ ቂጠሽን ቆልተሽ ትወጫለሽ። ቂጠህን ቆልተህ ነው የምትወጣው። እዚህ ጋር ደግሞ ለወሬ ለማየት እንዲሰ አድዋዳ ነች ፎሎ አርጋሃል

ምን ትጠቅመኛል? ምን ትዘራልኝ? ምን ትዘራኝ? እኮ ሙዚቃ ከፍቼ ሙዚቃ እየሰማው ላይብ ላይ ለምን አስር ሰዎች ብሎ ከኔ ጋር ምናምን አይልም። ምን ይመለክትኝ አስሩ? ምንም አያደርግልኝም። እዚህ ጋር ተቀመጥከሆን ሁለት መቶ ሱ ምንም አታደርግልኝ። ታፕታፕ ካላረግሽ ኮፕኒ ካላረግ ምን ትዘራልኝ? ምንም

ሚስተር አለሽ ነስቲ ሰላም በይኝ፣ ወይስ በውስጥ ተደውዬልሽ? ምንድን ነው አንቺ ልጅ አሳብሽ? ምንም አልገባኝ። አንድ ቤተሰብ ሰላም ልበል፣ ሰላም ልበል። አንድ ኖርማል ቤተሰብ ነው። እሺ ትዳር አትፈልግም? ደግሞ እህቴ ስም ነው ማነች ደሞት? እህ አሹረ አሹረን ኢትዮጵያ ቢነች ወይስ የምትጫወቻት ነች? እህቴ ናት። ኖርማል ባባ። ፀጉር እየገባ ለምን ቡትን ጅማ አይገባ? ምን ይመለከታል? የወንዶች ጉዳይ አባል መሆን ፈልጋለሁ ብላይ ነው ጠይቂ ብላይ ነው የመጣሁት። ምንድን ነው መስፈርታችሁ? መስፈርታችን መጀመሪያ የአቢባ ደጋፊ መሆን የለብሽም። ቢያታ አስረግጠሽ ንገ። ናውጣ፣ ናውጣ፣ ናውጣቸው፣ ናውጣ

ችግሪም የለውም። ምንም ችግር የለውም። እሺ፣ አባቴዋ ቀንነት አሪፍ ልጅ ነች። ቪዲዮዋን እየወሰዱ ሲወስዱባት ሲወስዱባት፣ ምን አደረገችው? ሴቭ እንዳይደረግ አደረገችው። ዲዩት እንዳይደረግ አደረገችው። እራሷን ብቻ ነው። በቃ እውነት ነው። አንድ ሰው ስራ ሲሰራ የእሱን ስራ እየወሰደ አንድ ሰው መበልጸግ የለበትም። ከሆነ ሴጅ ጋር ተጣልጣ ነበር። አንድ ጊዜ ተጣልጣ ነበር። ተረጋግጣ ነበር። በሚገርማችሁ እና ምንድን ነው። እኔ ሀቢባ ምንም እኮ አላደረገች ግን በምትሰራው ስራ እናድድባታል። አንድ የቤተሰብ ገበና ሚዲያ ላይ ማውጣት

ይሄ ቤተሰብ ነው ማየት ያለበት ቤተሰብ። ይኸው እዚህ ሚዲያ ላይ የቤተሰብሽን ገበና አታውጭ ብለህ አታባሉ። ቪው ያምጣላት ብቻ፣ ሰው ይገሰጥ ብቻ። እዚህ የፈረደበት አራት አምስት ሰው ቁጭ ብሎ እንዲህ ጆሮን ሰክቶ የሚረባም ጆሮ የለውም እኮ የእሱ አዳማጮች። እንዲሁ የሚረቡም አለ እንዲህ ዞራቸውን ሰክቶ የሰው ገበና ቁጭ የራሷን ገበና አይታችኋልን ጊዜ ትዚላቸኋል። ባለቤትሽን ቃለ መጠይቅ ላድርገው ስትላት አንዱ የኔ ባለቤት የኔ ባለቤት ማን የተከበረ ነው የሚ- ቲክቶክ አይመጥ ነው ማለችው የማን የርሽ ግን ገበናሽን ትለክ ይሄ ነገር ነው የሚያናደኝ። እራሳችሁ ክብር የላችሁም። በጣም አብዛኞቻችሁ የቤተሰቦችን ገበና ምታረገው እሷ ደግሞ ቪው ካገኘች አይደለም የአንተ ቤተሰብ ገበና ለምን እናት እዚህ ጋ ምታት ገለባብጡላት የምታስን ይመስላችኋል። በነገራችን ላይ ሰው ጥቅም ሳያገኝ ምንም ነገር አይሰራም። ምንም ቲክታክ ላይ ያለ ሰው እንት እንዳጣሙ ምንም አይነት እንዲሁም ጌም የሚጫወቱ ይሻላል። በቃ ዝም ብሎ ጌም ነው የሚጫወቱት። በራሳቸው የሚለበልፍ ቁጭ ብሎ የሚያስመስል እና ተማሪዎች ውዶች ፍቅሮቼ መስቀል ይዞ እንትን ይዞ መጽሐፍ ቅዱስ ይዘው ምናምን መዝሙር እንደዚህ እዚህ ጋር ትልቅ መስቀል አድርገው ምናምን እንዲ ሚ አጥማ ናቸው። በጨራሽ እንዳጣ እነሱ ናቸው ባለጌዎች፣ እነሱ ናቸው ማጥፍ ናቸው። የሚሽለጠለቁናቸው መጥፎች፣ ግልጹ እነ መሲ ብሪጅስቶን፣ አንተ ምን ጥቅም አገኝ ከቲክቶክ ነው? ከቲክቶክ ምን ያገኙ ጥቅም የለ። ሰውን ያወቁበት ሰው ደህና ናቸው፣ እንዴት ናቸው? ጌታ ይመስገን ደህና ነኝ። መንገድ ላይ ጆነ ሲያር፣ ጆነ በቃ ይህንን ያገኙ። ሌላ ምን ነገር አላገኙ። ምን

ሁሉም ጥቅመኛ ነው። እዚህ ቲክታክ ላይ ያለ ጥቅመኛ ግሩፕ አለ። በስራም በረገድ በታብታብም እንደዚህ በአንዳንድ ነገሮች ረገድ ምናምን ሰዎች አሉ። ምን ላርግሽ መጡ ደግሞ አብዚህ ጉልጎች ባለ ምን ይሻለናል አሁን ጥሩ ነው እኮ

በፈለከው ጥራው። ቢኮዝ ቲና ማለት ሚስቱ ናት፣ ዮኒ ማለት እሱ ነው። በዮኒ ልጠዋል። ዮኒ አባወራ ነው የሚጠራው። ግበዝ ነው አንተ። የልጅ አዋቂ ናት። እችኛዋ ደግሞ ምን እያረገሽ ነው? ሄርሜ ትባላለች፣ ደግሞ ሄርሜላ። ሰላም ሰላም፣ ጆኒዬ ምን እያደረግሽ ነው?